ሄሉዬ በአዲስ ነገር በአዲስ እዮት መታለች። እዮት ይቀጥላል። ማታ ጠብቁኝ። ወይለን ወይለን ስንተኛ መጣሽ? አራተኛ። ይሄ ስለድራማ ነው አይዶ እናውቃለን። ግን በፍጥነት በንዴት የምትወስኝ ውሳኔ ዋጋ ያስከፈለች ነው። በፊትም ያስከፈለች ነው። ሄሉዬ የሚነግርሽ አይኖ ይሄ እሱን ለማናደድ እንዳመጣሽ እናውቃለን። እኛ በተለይ ዩቱበሮች ትክክለኛ ነው፣ እኛ እናውቃለን። በፊትም ጥርጣሬ ነበረን፣ ያ ያችን ያቺ ልጅ መልሶ ሲያመጣት። በእርግጥ እሷን ማምጣት አልነበረበትም እና በንዴት በተናደሹ ቁጥር በል የወሰንሽ ውሳኔ ዋጋ ያስከፍለሻል። አስከፍለሽም አይተናል። በነገራችን ላይ ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ እናለው። እግዚአብሔር ይመስገን በድጋሚ መጥቻለሁ ውዶች። ይህ ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ። የምታበረታቱኝ ከልብ አመሰግናለሁ። በምስጋና እንደሚመጣ ተስፋ አደርጋለሁ እና ሄሉ እንግዲህ ዛሬ ህይወት ይቀጥላል ብላ ከአንድ ሸበላ ጋር ተለጥፋ መታለች ማለት ነው። እኔ ቅርታ አድርግልኝ፣ ምንም ማለት ተመልካቾች፣ ምንም ደስ አይለኝም። በተለይ ዩቱበሮች አንድ ፍቅረኛ ጋር ከተለያዩ ወይም ደግሞ ከተጣሉ ሮጦ ወንድም ሴት ጋር የምንለጠፍ ነገር ሴት ወንድ ጋር የምትለጠፍ ነገር ምንም አይገባኝ ጋይስ፣ ምንም ማለት ነው። አያችሁ ማርክ ምን እንደደረገ ያለ፣ በገዛ እጁ ነው ህይወትን ያበላሽ ያለው ማለት ነው። ሌላ ሴት አምጥቷት እሷን አሁን ጀመረች ማለት ነው። መርግጥ ቪዲዮ ነው አይቼ የተስማሙ መስሎኝ ሳዮ እዛ ጭቅጭቅ ላይ ነው ውጥት ነው የምለው። እና እኔ አይመቸኝ ብዙ እንደዚህ ንትርክ ያለበት ኔ ያለ አይመጠነኝም አላየም። እና መልላችሁ ፈልጌ ነው ሄሉ። ብዙ ጊዜ አይታችሁ ከሆነ በፍጥነት የምትወስነው ውሳኔ ዋጋ ያስከፍላታል። አንደኛ ከናቲ ጋ የወሰነችው ውሳኔ እስካሁን ዋጋ ያስከፍላታል። በሰዋሬ ቀጥል ደግሞ ተረጋግታ እሱን እስከ መጨረሻ ቢጠብቅ ኖሮ እናትነት ታጣን። በፍጥነት በሸኮላ በንዴት እየወሰነችው ውሳኔ ነው ብዬ ነው ማስበው። እያየን ነው። ከዛ ደግሞ ከእንዳልክ ካጀመረች ከእንዳልክ ጋር ብዙም ይሄን ተጣልቶ ኦኬ ተለያዩ ማለት ነው። አሁን ግን የምታደርግ ነገር ትክክል አይደለም ሄሉዬ ማለት ነው። አዎ ጀግና ነሽ፣ ወደፊት እናቃለን እንጂ ወደ ኋላ ማትመለሽ እናውቃለን። ግን ዋጋ ያስከፈለሽ ነው፣ ካለፈ እዮት መማር አለብሽ ብዬ አስባለሁ። ምን አርጌ ነው ናትን ያጣውት ማለት አለብሽ። እኔ እንዲያልክም ብዙም ይሄን ዲቴል ስለማላቆ በጓደኝነት ስለነበረ እነሱ ሲያወሩ የነበረው የእሷን፣ የእሱን በጭራሽ እኔ ላወራ አልችልም። ይህ እንዲያልክ ጋ ነበረው፣ ለምን ጓደኛ ማቾች ነን ሲሉ ነበር ብዙ ጊዜ፣ ብዙም አልቆዩ እና ሄናቲ ግን በፍጥነት በሰው ወሬ ቁጭ ብላ አለመጠበቋ ነው ግባቸው። አደለ ለምትወዱ ወንድ ወይም ደግሞ ለምትወዱ ሰው መሳውነት መክፈል አለባችሁ ብዬ አስባለሁ። እስከ መጨረሻ መታገል አለባችሁ ብዬ ነው የማስበው። እና በፍጥነት የምትወስኒ ውሳኔ በጣም ነው የሚጎዳሽ፣ ዋጋ ነው የሚያስከፍልሽ ማለት ነው። እሱን ለማናደድ እንደዛ አይነት ውስጥ ባትገቢ ማለት እሷ ሁሌ ወንድ ነው የምትቀያየሪ ባትባይ አሪፍ ነው። እኔ በደንብ ነው የሚገባኝ። እሱን ለማስቀና ቶሎ እሱን ለማናደድ ነው፣ ግን ህይወትሽ ላይ ብዙ ውጣውራድም ነው የሚመጣብሽ እና ጥሩ ነው ብዬ አላስብም። ሄሉዬ ማለት ነው እናንተ የምትላላችሁ የሄሉዬ ቤተሰቦች በጣም እንቁ የሆናችሁ በጣም ስረ ስርዓት ያላችሁ አላችሁ። በጣም ነው መወዳችሁ። እግዚአብሔር ትለያላችሁ። ማርያም ቅንነታችሁ ብቻ ደስ ይላል ቅንነታችሁ ሰውን ማለት ኮመንት ሲሰጡ እራሱ በምክር መልክ ነው የምሰጡት እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። ጨዋ ናችሁ፣ አትሳደቡም እንደ ሌሎች ደጋፊ ማለት ነው። በስመ አብ አፋቸው የሚጠራረጉ አሉ፣ በእናታችሁ አንዳንድ ልጆች ማለት ነው። ግን ትል ላይ ያላችሁ እግዚአብሔርን እኔ ያለምክንያት ነው፣ አለምክንያት አይደለም እንደዛ ምላችሁና፣ ከልብ ነው የማመሰግነው ማለት ነው። ሄሉዬ እንግዲህ ትክክል ማንገድ ይዘሽ አይደለም የመጣችሁ። ለምን ከእሱ ተሽለሽ ነው መገኘት ያለብሽ? አንቺን ለማናደድ እሱ ልዩም ቢያመጣትም አንቺን ደግሞ ከሱ ተሽለሽ ነው መገኘት ያለብሽ ብዬ አስባለሁ። እንደዚህ አይነት ውሳኔ ደግሞ ዋጋ ያስከፍልሻል። ደጋግሜ ነው የምነግርሽ። አይነው ድራማ ነው የጀመራችሁ፣ ግን ድራማም ቢሆን ምንድነው ሪስክ ነው ያለው ይሄ ነገር ማለት ነው። እና ውዶቼ ይሄ ነው ሌላችሁ የመጣሁት እንግዲህ ኤዮት ይቀጥላል፣ ኦፍኮርስ ይቆጥላል፣ ግን በዚህ ፍጥነት አይደለም የሚቀጥለው። ወደ ፈጣሪሽ ተመልሰሽ ለምንድ ነው ይሄ ነገር እንደ ሆነው ብለሽ ራስሽን ሰከን ብለሽ ፈጣሪሽን ጠይቀሽ። ፈጣሪ ስጠይቁ ነው በነገራችን ላይ ትዳር የሚሰጠው በማንኛውም ሃይማኖት፣ ፈጣሪ ሲፈቅድ ነው። እና ተረጋጊ፣ እንደ ሴት ልጅ ተረጋጊ። ለውሳኔሽ አትጣደፊ፣ ዋጋ ያስከፍልሻል ማለት ነው። ትናቃለሽ። እኔ ውድ ለራስሽ ጊዜ ጭው ጊዜ ሲጭው ፍቅር እንደዚህ በቀልድ ገብተሽ በደቂቃ ወጥተሽ ደግሞ ሌላ ወንድ ጋር የምትሄጅበት አይደለም። ማለት የምትወዱ ሰው ቶሎ ይወጣላችሁ ብዬ አላስብም። እኔ በበኩሌ ግን ወይ ለሚዲያ እይታ ወይም ደግሞ አንድ ሰው ለማናደድ መጠቀም ያለብን አይመስለኝም። ሄሉዬ፣ እንግዲህ ሸበላውን የዛየው ይቀጥላል ብላለች። ይቀጥላል፣ እሱ ሲቀጥላል ግን የሚቀጥልበት አግባብ አለው ለማለት ፈልጌ ነው እና እንግዲህ ዛሬ ንትርክ ይኖራል ብዬ ነው የማስበው። ወዳችኋለሁ። ላይክ አርጉ።